ምነው ጠፉ ካላችሁ፣ ካለችህ ስልኩ ተበላሽቶ ነው በል አለኝ። ሰላም በያቸው፣ ሰላም በያቸው። በጣም በጣም ያስቃል። ብዙ ነገር አለ። ብቻ ተጠንቀቁ። ፈታ አርጋችሁኝ ግን ዛሬ ማለት ነው። ቤቶች በላይክ ያለች ነው። ፎዚ ቢንት እንኳን በድጋሚ መጣሽ። ሴት ሴት ጋር ደግሞ ሲሆን አያነሳም። አዎ ያክስቴ አዎ ማጭበርበሪያ ብዙ አለ። ሚስት ከሆነችም ዘመርናት እንዴት ናት የሚባል ነገር አለ። ይሄ ልጅህ ናት እንዴ ማሻላህ እያለች ነው። አዎ አዎ፣ ልጅህ ናት ማሻአላ እያለች ነው። ሙሀይር ልጅ ናት እንዴ እያሉ ነው። መጣን መጣን እያሉ ነው። ሂክማ ማሻአላ እንኳን ደህና መጣሽ ፎዚ የሚጣ እያለች ነው። የሚጣ እያለችሽ ነው። ልጄ ናት እያለ ነው። ልጄ ናት፣ ልጄ ናት። ኧረ እረፊ። ታይ ታይ። በሌላ ቀን ይቅርታ፣ አላየሁትም ነበር። እወድሻለሁ ይልሃል። አዎ ማጭበርበሪያ ሲስተም ነው። ያልተሳካ ጥሪ ምናምን የሚባል ነገር ይመጣል ማለት ነው። ሚጣ ኧረ፣ አትብሺ። ምን ተያይ እያለች ነው? ተያይ እንጂ እንዲህ ሚጣ ቆንጅት አረ፣ ተይ ምጣዬ። ጣፋጭ ድግ በያለች ነው። ኦኬ። አዋላ ያሳድጋት። ስምሽ ማን ነው? ሱመያ ነው። ይበያቸው ወይ እቤት ትገቢያለሽ? ናፍቆሽ ነበር የሚታየው። አዎ እቤት ውጪ ስለሙል ስመጣ በጣም ትናፍቃለች። እኔ ውጭ ነው ሙሉው ከጧት እስከ ማታ ማለት ነው። ምታለጎ ማሪያ መሰለቻችሁ። የሚጣዬ ቆንጆ ማሻላህ እያለች ነው። ኤም ስዴተኛዋ ሸበካ ሸበካ እያለች ነው የኔ ነው እናንተ፣ የኔ ነው። የኔ ችግር ያለበት እንዴ? እስኪ ሌሎች ሲንገሯት ካለ አለበሉኝ እያሾረ እያለች ነው። ልጄን አስታወሰችኝ። አይ ስሙ አላህ ያሳድግሽ እያለች ነው ሙኸይር ያንችም ሱመያ የምትባለው ሱመያ የምትባለ